ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ተማም? እኛ በጣም ደህና ነን፣ ሁልጊዜም እንደምንለው ሰላማችሁ ብዝት ይበልልን። ዛሬ በጣም በሚገርማችሁ ሁኔታ አብርሃም ዛሬ ቀን ላይ አንድ ፖስት ፖስቶ ነበረ። ምን ይላል ፖስቱ? ዝምታዬ ኮሚኒቲ ላይ ሼር አድርጌው ነበር እና ዝምታዬ የበቀሌ ጅማሪ ነው የሚል ነገር ፖስቶ ነበር። አይ ዶንት ኖው በቀሉ ማንን ለመንካት ማንን እንትን ለማለት እንደፖስተ እራሱ ገርሞኛል። የሚገርማችሁ ማለት ነውና እስቲ ዛሬ ደግሞ በሌላ ድራማ በጣም በሚገርም ሁኔታ በቃ በጣም ደባሪ በሆነ ነገር ነው የመጡት ማለት ነው። እነዚህ ልጆች ምንም ሊተዉት ሊፋቱት አልቻሉም። በጣም ብዙ ነገሮች አሉ። ይሄን ቪዲዮ እስከ መጨረሻ ተከታተሉት። ለዚህ ዩቱብ ቻናል ደግሞ አዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ነገር እንዲገጥማችሁ ኖቲፊኬሽን በተኗን ምናምን መንካት እንዳትረሱ። እስቲ ደግሞ ምና ይሆናል የሚፈጠረው? መልካም ቆይታ። አበባ ይዘናል። በአበባ ትፎግራት እኔ የላችሁ ቤተሰቦች አንድነት አንድነት እንነጋገር ከተባለ እነዚህ ልጆች ቤትም ቤትም ብለው አብርሃምን የሚያጠምዱበትን መንገድ ይፈልጋሉ ስላችሁ ነበር። ይሄ ነው በቃ፣ አሁን ቀለበት አድርግላት እና ፕራንክ እናደርጋት የሚባል ድራማ የለም። አዎ ባለተዳር ባይሆን ኖሮ ቀለበት አድርጎላት ፕራንክ ይደረጋል። ፕራንኩ እንደውም ፕራንክ የሚመስለውና ትክክለኛ በጣም እንትን የሚሆነው ያልጠበቀችው ሰው ቀለበት ቢያደርግላት ስደነግጥ፣ ያ ነገር ፕራንክ ሊሆን ይችላል። ይሄ ኢንቴንሽኗ እንትን እያለ እሺ፣ ለእሷ አያስቡም። የእውነት አቤል ልቧ ይሰበራል ብሎ አያስቡም ብላችሁ ታስባላችሁ? ለእሷ የሚቆረቆሩ ሰዎች ሆነው ልቧ ይሰበራል። ከዚህ በኋላ ፕራንክ ነው ቢሏት ምን ሊሰማት ይችላል ሄርሜላ? ስለዚህ ይሄ እውነት ፍራንክ ለማድረግ የተዘጋጀ ነገር አይደለም። ከወዲሁ ልንገራችሁ፣ ምንም ይሁን ምን አጋጣሚዎችን ተጠቅመው እነሱ አንድ የሚያደርጉበት መንገድ ነው ይሄ። ምንም ቃል አላወጣም፣ አውራ እንዳውኑ። ለምን መሰለህ ይሄ ትክክለኛ ነገር እኮ ነው የምታደርገው፣ ማለት ማንም ባልነበረ ሰዓት ያም፣ ያንተን ደስታ የምትፈልግ ሰው ነች እና አንዳንድ ነገር እስካሁን ያሳለፋችሁት እየሰማችሁ፣ እያንዳንዱ ነጥቦች ባይስ ቤተሰቦች እየሰማችሁ፣ የእውነት ነው የምላቸው። ይሄ የምታደርገው ነገር እኮ ትክክለኛ ነገር ነው እያሉት ነው ያውላችሁ። እኔ አሁንም ቢሆን ይሄ አሻጥር ምንም ደስ አላለኝም ትክክለኛ ነገር የሚያደርገው ምንድን ነው አንዴ ፕራንክ ነው አንዴ ደግሞ የምታደርገው ነገር እኮ ሰው በሌለ ሰዓት አብርሃ ለሆነችው ሴት ነው የምታደርገው እያሉ እንግዲህ እንደዚህ ነው ምላሳቸውን እንዲህ ነገር እየቆሉ ነው ለአብርሃም የሚሰግስገው የሚያበሉት ማለት ነው እንዴ ምንድን ነው ትክክለኛ ነገር ሄርሜላ ምን እንድተምል ነው የምትጠብቁት? የእውነት አሁን ሄርሜላ ሌላ ነገር ሌላ ሀሳብ ታመጣለች። አይሆንም አብርሃም አንተ እኮ ባለትዳር ነህ ትላለች ብላችሁ እየጠበቃችሁ ነው። ሚስቱን ቤት ድረስ ሄዳ ልትደባደብ የወሰነች አብርሃምን ከየትሻ አስወጥቼ እንዴት ማክበር እንዳለብሽ አስተምርሻለሁ ያለች ሴት እውነት አብርሽተው በእናተል ባለትዳር ነህ ትላለች ብላችሁ አስባችሁ ነው። የእውነት እንደዚህ አናቤል እያሰቡ ነው ያሉት። ምን እንደምትመልስ እኮ ግልጽ ነው አይደለም። እነሱ ሄርሜላን የማያውቃት ሰው እኮ ሊመልስ የሚችለው ነው። ይህ ሕፃን ልጅ ተጠይቆ የሚያደርገውን ነገር እነሱ ግን እንትን ለማለት ይሞክራሉ። ጨቀጨቀኝ እታች ያለን ማለት ነው። ዛሬ ቀለበት ቀን ነው ምናምን ምናምን ፕሮፖዛል። ዛሬ እንግዲህ ፕሮፖዝ ታደርጋታለህ። ለማንኛውም ፋሚሊዎቼ እኔ የለሁበትም ፕራንክ እና እርጋት ብለውኝ ነው። የፕራንኩ ሀሳብ አልተመቸኝም፣ ግን ደግሞ አንዳንዴ እንደዚህ አይነት ፕራንኮችን ማየት ጥሩ ነዋ። ምርጥ የአመቱ ምርጥ። ግን የምር ልጅቷ ቀልድ አታቅምና የምር ነው የሚመስላት ሁሉም ነገር ማለት ነው። እና ታረክላት በኋላ አላወልቀውም ተረክለት አላደርግላትም እንጂ እግዚአብሔር ነው ያላደርግም እንደዚህ አሳይቼ ነሳት አለኝ ነው አሳይተው መንሳትና እኔ እኮ በጣም ነው የሚገርመኝ እኮ እያሳሳቁ ልጁን እኮ በቃ ወደ ገደል እየወሰዱት ነው አብርሃም ምንም አይገባውም ቆይ እርቅ አይፈልግም እንዲሄ ልጅ እኔ እኮ ግራ ግብት ነው ይ በዛ ጋር አማላጅ ይልካል ጓደኞቹን በዚህ ጋር ሌሎቹ ጓደኞቹ ደግሞ ውሽማ ጋ ይወስዱታል ልጁ አላማው ምንድን ነው ትክክለኛ አስተሳሰቡ ለምንድን ነው ትክክለኛ አቋም የማይኖረው እንዴ ልክ እንደ ፖለቲከኛ እኮ አደረገ እኮ ዘላቂ ወዳጅ ዘላቂ ጠላት የለም እያደረገ እኮ በቃ አወናበደንኛልም፣ ምን ማለት ነው? ቆይ ይሄ መጥፎ ነገር እንደሆነ አታውቁም? እንደ ይሄ ፕራንክ አለ፣ እኔ አይመለከተኝም ልትላችልም፣ አብርሃም። እንደዚህ አይነት ነገር የፕራንኩ አላማ ከቀን ጀምሮ ቀለበት ልታስር ነው፣ ቀለበት ልታስር ነው እያለ የሚጨቀጨቀ ከሆነ መገኘት የለብህም። ይኸውልህ፣ ትዳርህ የማይከብርበት ቦታ፣ ፈጣሪ የማይከብርበት ቦታ፣ መልካም ያልሆነ ቦታ ላይ ለምን ትገኛለህ አብርሃም? እንደዚህ አይነት ቦታ መገኘት አይጠበቅብህም። ካልተገኘ ደግሞ አትረክስም። አሁን እኮ የማይሆኑ ሰዎችና የማይሆን ቦታ እየተገኘህ ነው። እየረከስክ ያለሁ ራስህን በገዛ እጅህ እያረከስክን ያለሁ እንዴ ወደ ዝሙት እየዘለክን ነው እኮ ያለሁ አብርሃም፣ እንዴት አይታወቅህም? ፊት ለፊት ያለ እውነት ለምንድን ነው የማይታየህ አንተ? ቆይ በምን መንገድ ቢነግሩህ ነው የሚገባ? በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይህንን ነገር የምናደርገው ማለት ነው። እና ሬዲ ነሽ ለሁሉም ነገር ንኪ ውሽ አላመነች ነው። ምን ያረጋችሁት ነው ልጁን። እነሱ ደግሞ ያውሩት። እሺ፣ እኛማ ምን ብለን እናውራ? ምን ብለን እንናገር? ይህን ስራ እዩላችሁ። ጓደኞቹ ማለት ነው። ይህን ልጅ ምን አይነት ጉድ ውስጥ እንደሚከቱት ገና ታያላችሁ ከዚህ በኋላ ነው። በቃ እነዚህ ልጆች የክሳቸው ጉዳይ በስነስርዓት የሚቀጥለው ከአሁን በኋላ ነው። ከልክና ከገደብ እያለፈ ነው ነገሮች። በትክክል በማስረጃና በመረጃ ይህንን ነገር ይቀርባል። ይህን ሩታ ይዛ የት እንደምታደርሳቸው ማወቅ አለባቸው። በቃ በጣም እላፊ እላፊ የዘቀጠ ነገር ውስጥ እየገቡ ነው ያሉት። ፍራንክ ሰርፕራይዝ የሚባል ታሪክ አይደለም ይሄ። ሰርፕራይዝ እና ፍራንኮች በመቁጡ ቁጥር የእነዚህ ልጆች ትዳር እየተበተነ እየሰፋ ነው ያለው። ልጁን ያለ አባት የምታሳድግ ሴት አለች እዛ ጋር አብርሃም፣ ይሄን እየተረዳ አይደለም። ከነ አካቴ ሚስትና ልጅ እንዳለው እየረሳ ነው። አይምሮውን እያጸዱት ነው ያለው። ከትዳር ትዳር እንደሌለው ሲንግል እንደሆኑት ወጠጤዎች እንዲኖር እያደረጉት ነው ያሉት። የዚህ ልጅ ጭንቅላት መርዘውታል። እነሱ በወጣትነት እንደተመረጡት ልጁን መርዘውታል። ባለትዳር ራሱ እየመሰለ አይደለም። በጣም አስከፊ ሁኔታ ላይ ነው ያለው ልጁ። አንድ ሁለት ሶስት ምን እያደረጋችሁ ነው? ለአንቺ እኮ ነው ተንበርክኬ ያለሁኝ። ቶሎ በይ፣ ይህን የመሰለ አበባ ለአንቺ እኮ ነው። አልገባችሁኝም። ግራ ገብቶኛል። ምንድን ነው አበባ፣ ምርጥ አበባ፣ ቀይ አበባ፣ ሜላት ትወዳለች ተብለን። እውነታውን ልንገራችሁ፣ የምር ነው የምላችሁ ማለት ነው። የአቤልንም የብሩክንም ሪያክሽን ማየት ትችላላችሁ። ፊታቸውን በተነሱበት ሰዓት ማየት ትችላላችሁ። አብርሽን መጀመሪያ የጠሩበት ምክንያት ምንድን ነው ካላችሁኝ፣ ቀለበቱን እንዲያደርግላት ነው። ዋናው ዓላማ አብርሃም ቀለበቱን አድርጎላት ሰርፕራይዝና ፕራንክ አስመስለው እነሱን ሁለቱን ለማጣመር ነው እቅዳቸውም ዓላማቸውም። ትክክለኛ የሄርሜላን ፍላጎት ማወቅ ወይ ደግሞ ስሜቷ ምንድን ነው የሚለውን ማወቅ አይደለም። እንደምታፈቅረው እኮ ተናግራለች እኮ በቃ ይሄ ግልጽና ግልጽ ነው። የምታፈቅሩትን ሰው እኮ በትክክል ልትቀበሉት ትችላላችሁ። ባይሆን ኖሮማ ትዳር እንዳለው ያን የሆኑ ትርቀው ነበር ሄርሜላ ይሄ ግልጽ ነው ልጆቹ። ያ ነገር ስላልተሳካላቸውና አብርሃም ግግም ብሎ ቀለበት አላደርግም ይሄ ነገር አይሆንም ስላላቸው ብቻ አፋቸውን ዘግተው ቀራላቸው አላቸው። አሁን እስቲ አስቡት በእሷ ስሜትም በእሱ ስሜትም በዚህ ደረጃ መጫወት፣ እንደዚህ አይነት ነገር ማድረግ ራሱ ምን አይነት ነውር ነው? አስባችሁታል? ይላል ግን መጀመሪያ መጀመሪያ መጀመሪያ አይኔን ይዛችሁ የሆነ ነገር እኮ እያሳየን ነበር ሌላ ከዚህ ሌላ፣ ኧረ በእግዚአብሔር ሄርሚ አረባ ነው እንጂ ነው ከመጀመሪያውም ጀምሮ አበባ እንደዛ አልነበረም። ምን ምን ደጋግመሽ አቤልን ጠይቂው። ምክንያቱም እቅዱም፣ ፕላኑ ሁሉ ነገር የአቤል እንደሆነ ግልጽ እንደሆነ አሳዩ። ተማክራችሁ ነበር ግን አልተሳካም። ሌባ ሲያዝ እንዲቅለበለባ ሊሏችኋል። እንደ አቤል አይን ነው እዩት አስሬ ጭንቅላቱን ይነካል አስሬ ፀጉሩን ፂሙን ያሻል አፉን ይይዛል አይኑ ፍጥጥ ፍጥጥ ይላል ሌባ እንደዚህ ነው ሁልጊዜም ያሰበው ነገር አልሳካ ሲለውና በጠማማ መንገድ የሄደበት ሁኔታ አልሆን ሲለው እንደዚህ ነው የሚሆነው እንደ አቤል ማለት ነው በጣም በጣም ግን እንደዚህ ሰው ክፋት ሊሆን ይችላል በጓደኛው ላይ ግን እንደዚህ የሚሆን ሰው አላየውም የእውነት ነው ምላችሁ ምን አይነት እንትን ነው ምን አይነት ማንነት ነው ያለው አቤል እንዲህ ሰው እንዴት መልካም መስሎ እንደዚህ አይነት የረቀቀ የረቀቀ ሻጥር ይሰራል በጓደኛው ላይ በጣም አሳፋሪ፣ በጣም ማለት ነው። ቀለበት የአንተ እጅ ላይ ምንድን ነበር? ብዙ ነገር እየገለጽክልኝ ነበር። በጣም ጥሩ ነገር አላደረጉም። ማለት እቺ ልጅ እንደምትወደው ያውቃሉ፣ ግልጽ ነው። እኔ የአብርሃም ነገር የእውነት የድድብናው ጥግ ማለት ነው። እንደዚህ ብዬ መናገር አልፈልግም። የሰው ልጅ ደደብ አይባልም፣ ግን በቃ እኔ ምን ብዬ እንደምናገሩ ግራ ስለገባኝ ነው። የእውነት ነው የምላቸው። የአብርሃም ችግር እንደዚህ አይነት ስሜት እንደሚፈጥርባት ያውቃል፣ እንደዚህ አይነት ነገር ልትሆን እንደምትችል ያውቃል። ከእሱ በላይ ደግሞ የሚቀርቧት ጓደኞቹ ስሜቷን ያውቃሉ። እንዴት ስሜቷን እንወቅ ሲሉ የሚያውቁትን ልጆች ሰምቶ ሌላ ነገር ያደርጋል? የዚች ልጅ ስሜት አያሳዝኗም ወይ እንዴ? እኔ ሄርሜላ እንደዚህ ማድረጓና በአብርሃምና በሩታ መሃል መግባቷን ብቻ አይደለም እኮ ማሰብ ያለብን። ቺም ልጅ እኮ ፍቅር ነው የያዛት አይደል? ስሜት ነው። እንዴት ነው ሰው እንደዚህ በሰው ስሜት ላይ የሚጫወተው? ነገ ከነገ ወዲያ በእነሱ አይደርስም ወይ? እነሱ አያፈቅሩም ወይ አይወዱም ወይ እንዴ? የሚወዱት ሰው እንደዚህ አይነት ነገር አሳይቶ ቢነሳቸው ምንድን ነው የሚሰማቸው? እነሱ ራሱ የእውነቷን እኮ ነው፣ አሳይቶ ለምን ይነሷታል? እውነት ነው ግን የማይሆን ነገር ነው። የማይሆን ነገርን ደግሞ መጀመሪያም አለማሳየት ነው፣ አለመስጠት ነው፣ ፊት አለመስጠት ነው። ይሄ ነው። አይደለም ሁሉ ነገር አድርገህ፣ በእግዚአብሔር ለምንድን ነው አይኔን የምታስክዶኝ? ሌላ ነገርም አሁን አይቼ እንዳላምን እያደረጋችሁ ነው። አጉሌ አሁን ከርቀት የሰው ልጅ እኮ አበባ ሲሰጠው ደስተኛ ሆኖ መቀበል ያለበት እንጂ በዚህ ቃል ስለዚህ ዛሬ ጆሮዬም አይኔም ልክ አይደለም ማለት ነው። ጆሮዬ ምን ሰምተዋል? እሺ ነው በቃ። በጣም ደስ ያላለኝ ነገር የአቤል መቅለብለብ ማለት ነው። ምንም አልጣመኝም። ነው ምላች የመጀመሪያ ተንኮሉ እንደነበረና ቀለበቱን ሰጥቷት ከእሷ ጋር እንትን እንዲል እንደሆነ የምታውቁት ማለት ነው። በየመሃሉ በጣም ነው በቃ ለመናገር አፉ ለማውጣት እየፈለገ ነው። የአብርሃም ነገር ፍራቻ ሆኖበት ነው እንጂ የባለፈው ኬዝ እንዳይፈጠር ምናምን ብሎ በጣም ብዙ ሰው ስለወረደበት ነው እንጂ። እኔ ብያችኋለሁ እኮ አቤል የእውነት ከልቡ ከሆነ ይቅርታ የጠየቀው ከክፋትና ከተንኮል ለመራቅ ከፈለገ ነገሮች አሁንም ክፍት ናቸው። ችግር የለውም። የሰው ልጅ ይቅርታ ጠየቀና ይቅርታን አይነፈግም፣ ይቅር ይባላል። ነገር ግን የማይሻሻል ከሆነ በምንም ተአምር ዳግም ልናምነው አንችልም፣ ብያችኋለሁ ይሄ ነው። በቃ አጠራጥሮ ስለነበረ ነው ይቅርታው ከአንገት በላይ እንጂ ከልብ ስለማይመስል ነው ያንን የተናገርኩት። ባለፈው እኮ ግራ ገባኝ፣ ሰላም አይደለም። ለሁለት ደቂቃ የሆነ የተሰማኝ ስሜት ነበር። ለሁለት ደቂቃ፣ አንድ ደቂቃ ዞር እስክል ድረስ አይኔ አይቀርም። እሺ ይሳካል እንጂ እናንተ ምንም አላደረጋችሁት። አራስሙልኝ አራስሙልኝ። አይቀርም። እሺ ይሳካል። አራቤል አረባክባክ አረባክባክ የሚሳካና የሚሳካ ማይታሰብና የሚታሰብ ነገር ወቅ እንጂ እንዴት ነው? ቆይ ልጅ የወለደን ሰው አፋትቼ ከአንቺ ጋር ልዳር ተብሎ ውጥን ወጥኖ ፕላን አድርጎ ምናምን ይሳካልናል የምትለው እንዴ? ይሄ እኮ እንትን በጀት አይደለም እኮ ብራዘር፣ እንዴት ነው እያሰብከ ያለኸው? አረ እባክህ ወደ ቀልብ ተመለስ። ግፍና ኃጢአትንም እንኳን እወቅ እንጂ ምንድን ነው? ዝቅ ብለህ አበባ አልነበረም ያስከው? ቀለበት ይዘህ ነበረ። የሚያምር አበባ ነገር ያለበት። የሚያምር አበባ ማለት ይህን አይደለም። የሚያምር ቀለበት የሆነ ወርቃማ ነው። ወንድን ነው። እናት የተፈላልሻለች። ይህንን ለማዘር ደውልና እንዲህ እንዲህ እንዲህ ህልም አየች። ትርጉሙ ምንድን ነው ትርጉሙ ምንድን ነው ብዬ ጠይቅልሻለሁ። ይፈታል። ማይፈታ ህልም የለም። እሺ። ሰርፕራይዝ ዲኮር ምናምን እያልክ የነበረች አበባ ለመስጠት ነው። እኔ አንድ ነገር ይባላል። በቀልድ መሀል የሚነገሩ ነገሮች፣ በቀልድ መሃል የሚሰደቡ ስድቦች ራሱ እውነት አላቸው። አንተን ለመንካት ነው ይባላል። ችግሩ ምንድን ነው ግን? እዚህ ጋር አብርሃም መቼም የማይገባው ሰው ነው። የምታልሚው ነገር የጊዜ ጉዳይ ነው እንጂ ይሳካል እያለ በቀልድ መልክ አቤል እየነገረው ነው። ግልጹን እየነገረው ነው። የጊዜ ጉዳይ ነው ካለ ምንም ይሁን ምን ከሩታ ጋር ትፋታለህ ነው። ይሄ ግልጽ ነው። እንዴት ነው ታዲያ ከእነዚህ ልጆች መራቅ የሚከብደው ሰው እንዴት ነው በግልጽ እየተነገረው ሂድ፣ እኛ ልናጠፋህ ነው የመጣ ነው። እስክልቱ ነው የሚጠብቀው ይሄ ልጅ። ስለዚህ አሁን ዛሬ ጠፋን። ለምንድን ነው ቡቡና ቤላ እራት ካልጋበዝናችሁ ሞተ እንገኛለን አሉ።

የሚያለመው የሚያስበው የሚያቀደው ነገር ስለሆነ እሱን እኛ ስለምናቅ ዝም እንላለን። አብርሃም አይግባውም ይግባውም እኛ ሁሌም መናገራችንን አናቆምም። አንለስ ሩት ታጋ ተመልሰህ ተዳድረህን እስከምታሻሽል ድረስ ሁሌም እንጨቀጭቃለን። ከነዚህ ልጆች መንጋጋ ስር ነቅለን ካላሉት ወጣነ በስተቀር መቼም አናቆምም። የእውነት ነው የምላችሁ ግን በቃ ለሄርሜላ እየደገፈ አቤል የሚያደርገውን ነገር እያያችሁ ነው። ሄርሜላ ና አቤል ኮምፕሊትሊ ይሄንን ጉዳይ ያውቃሉ። የሄርሜላ ሰርፕራይዝ አይደለም። እውነት ነው የምላችሁ፣ በሰው ስሜት መጫወት ትክክል አይደለም። ፕራንክ እና እርጋት እንዳሉት ግን እውነት ፕራንክ ለማድረግ ምናምን ታስቦ የተሰራ አይደለም። ቀለበቱን ጉዳይ ሄርሜላ ታውቀዋለች። ይሄ ምንድን ነው? አብርሃምን ማለማመጃ መንገድ ነው። ነገሮች ውሸትም እንደዚሁ ነው። እየተለማመድ ነው፣ እያደር እውነት ይመስላል የሚባለው እንደዚህ ነው። ሁሌ የሚለማመደውና ና ከዛ ነገ ከነገ ወዲያ ኖርማል እኮ ነው፣ ከዚህ በፊት ሞከረው የለ እንዴ መባል ይጀምራል። ይህን ደግሞ ቀን ጠብቋት እንግዲህ። በዚህ ደረጃ የወረደ የረከሰ እንደዚህ አይነት ጓደኝነት እኔ አላየሁ። መልካም ነገር ማንም ሰው ሊያስብ ይችላል። ጥሩ ነገር ማንም ሰው ለጓደኛውን ትልል ይችላል። በዚህ ደረጃ ግን እንደዚህ ክፋትን የሚያስቡ ጓደኞች፣ ለዛውም ስንት ነገር ላደረገላቸው ልጅ ከትዳሩ ነቅሎ ህልም ማለም ይከብዳል። ኤኒዌይ አቤልም ህልምህን አለም ሄርሜላ መልሽን አልሚ። ምክንያቱም ዶሮ ብታልም ጥሬዋን ነው። እና እናንተ የምታልሙት ሁሉ አቤል አብርሃም ተንበርክኮ የፍቅር ጥያቄ እንዲጠይቃትና ትዳር እንዲይዝ ነው ከሄርሜላ ጋር። እሱ የማይሳካ ነገር ነው። ማለማችሁን ቀጥሉ፣ እኛም ህልማችሁን በሌላ መንገድ መፍታታችንን እንቀጥላለን እስከዛው ድረስ ግን ጊዜ ይፈጃል እንጂ እናንተም ሜጃችሁ ማግኘታችሁ ስለማይቀር የጊዜ ጉዳይ ነው ብለን እንተዋዋለን ኤኒዌይስ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሼር ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ኮሜንት አስተያየት ምናምን ካላችሁ ኤኒቲንግ ኮሜንት ላይ ግለጹልኝ መልካም ምሽት ይሁንላችሁ ይመቻችሁ